አንዴ እሱ ጋር አንዴ እዚህ እያለሽ አንቺ ዝም ብለሽ የምትንዘላዘይም ነገር አውቀን ነው። ሲጀመር ዘልዛላ ነሽ አንቺ። በጣም ተንዘላዘልሽ፣ በጣም ማለት ነው ተንዘላዝለሻል። ይሄ ሁሉ ነገር ደግሞ አይገባሽም። እናንቺ አይገባ መመለስ አለባችሁ። ይሄ ሁሉ ነገር መቆም አለበት። አንቺ አንድ ተራ የቤት ሰራተኛለሽ ትሰምኛለሽ? ተራ ትሰምኛለሽ? አይፈቱም፣ ቤተሰቦችሽ መቼም አይፈቱም አስር ዓመት ሀያ ዓመት ነው ገና የሚታስ፣ ይበሰብሷታል። እዛ እስር ቤት ነው የሚበሰብሱት። ገና አንቺ እንደት እንደዚህ ቤተሰቦች ታውራለች? ምንም አትቅለስለሽ፣ እኔ ጋ ሰምኛልሽ። እኔ ጋ አታስመስይኝ። ትበሰብሻታለሽ እዛው ከትሻልሽ፣ ሐዘን መከራ ያሳድደይ የራሴው ስራ

ሰላም እንዴት ናችሁ? የቱት ቤተሰቦች የኔ፣ ደህና ነኝ፣ እግዚአብሔር ይመስገን እና ስለባለፈው ጉዳይ ላወራችሁ ነው እዚጋ የመጣሁትኝ ና ትላንትና የተለቀቀውን ቪዲዮ አይታችኋል። ትላንት ነው የደረሰኝና በጣም የሚያስጠላ ነገር ነበር እዛ ጋር። እነሱም ላለማመን ያደረጉት ነገር በጣም ያስጠላ ነበር በጣም እየተነፋረቁ ነበር በጣም እኔንም ለመምታት ሁላ በጣም ሁለቱ እኔ ለመምታት በጣም እንትን እያሉ ነበር፣ እና በጣም የሚያስጠላ ነገር ነው በቃ የሰሩት። እና በቃ እናንተንም አይቻለሁ ቪዲዮውን ሳየው ኮሜንቱንም አይቻሉ፣ እና በጣም በቃ የሚያስጠላ ነገር ነበር። እና ደግሞ እናንተም ሳታዩ ይሄ የሚለቀቀውን ቪዲዮ ብቻ እያያችሁ እኔ ላይ እየፈረዳችሁ ነው። እና ከኋላ ምን እየተደረገ እንዳለ፣ እናንተ ላይ ምን እየተደረገ እንዳለ ምን የምታውቁት ነገር የለም እና ስለሱም ጉዳይ ላብራራላችሁ ነው የመጣሁትኝ። እና ባለፈው ግልጽ አድርጌ አውርቻቸው ነበር ግን ምንም አልተቀበሉኝም። እና ደግሞ እናንተም ምንም የምታውቁት ነገር ስለሌለ እናንተ ላይም እየተጫወቱ ስላሉ ለእናንተም ብዬ ነው እኔ እዚህ ጋር እንደዚህ እየሆንኩ ያለሁትኝ። እና አሁን ያው እነሱ ሰፈር መጥቻለሁ። ስኑ ለማግኘት መጥቻለሁ። እሷንም ብዙ ነገር አወራታለሁ። በጣም ብዙ የምናወራው ነገር አለ። እና ደግሞ እባካችሁ በቃ ኮሜንት የምትጽፉ ሰዎች በቃ ምንም ነገር ሳታውቁ እዚህ ጋር አንድ ቪዲዮ ስለተለቀቀ ብቻ ዝም ብላችሁ ስድብ ምናምን እያየው ነው። በጣም የሚያስጠላ ነገር ነው፣ ይዘ በጣም የሚያስጠላ ስድብ እያየው ነው። እና በቃ በጣም ነው የደበረኝ። እኔ በበኩሌ በጣም ደብሮኛል። እኔ ለእናንተ ብዬ ለእነሱ ብዬ ነው እዚህ ጋር ቆሜ ይሄን ሁሉ ጊዜ ጊዜን አቃጥዬ እነሱን ለማግኘት በቃ ያልሆነ ቦታም እየተገኘ ያለሁት እና በጣም የሚያስጠላ ነገር ነው። ባለፈውም እነሱ ያደረጉትን ነገር አይታቸዋል። ሊደበድቡኝ ነበረ ምናምን እና እስቲ የሚሆነውን ነገር አብረን እናያለን። አሁን ስኑን አግኝቻት ስለ ሁሉም ነገር አወራለሁ፣ አናግራታለሁ። ብዙም ጠይቃት ጥያቄ አለ፣ ብዙም እነግራት ነገር አለ እና ከስኑ ጋር እንገናኛለን። እስቲ እናወራለን። እስቲ ቤታቸው ደርሻለሁ። በይ ደውይ ደርሻለሁ። እና እስቲ እሷ የምትለውን ነገር እንሰማለን እና ቤተሰብ ቤታቸው ደርሻለሁ እና ያለውን ነገር ውስጥ ገብቼ ሰኑን ሳወራት እናያለን። እስቲ ያለውን ነገር እናያለን። ብቻ አወራታለሁ። ቤቶች እንደት ነሽ? ደህና ነሽ? አለ እነ ዳግም የለም እንዴ እና አቦይ እና እኔ የመጣሁት የሆነ ነገር ላወራሽ ነው። ስለ አንቺ የሆነ ቪዲዮ ሰርተን ነበር እና ያው እሱን መቀበል ስላልቻሉ አንቺ ጋር መጥቼ ለአውራሽ ነው የመጣሁትና፣ እንዴት ነው ይመችሻል አይደል ስራ ምናምን እየሰራሽ አይደለም። እና አሁን ለአውራሽ የፈለግኩት ስለ አንቺ ጉዳይ ነው። አሁን እነሱ ስለ አንቺ ጉዳይ እየሰሩት ያሉት ነገር ልክ አይደለም፣ እሱን ታውቂያለሽ በጣም ልክ እንዳልሆነ። ይሄ ለአንቺ ገንዘብ የሚያሰባስቡት ነገር ምናምን በጣም በቃ ማይሆን ነገር ነው እየሰሩ ያሉት ነገር ስለዚህ እሱ ነገር እንዲቆም አንቺም እንድትተባበሪ ነው የመጣሁት፣ እንድታስቆሚ ነው የመጣሁት። ምንም በቃ ልክ አይደለም እነሱ የሚሰሩት ነገር። ይሄ ሁሉ ነገር እንዴት ሲጀመር፣ አንቺ እንዴት ነው እሺ ብለሽ የምትቀበዩ? የማይሆን ነገር እኮ ነው ሰኑን፣ አንቺም ጭራሽ ትደግፊዋለሽ። አይ አይደለም፣ እኔ የምነግርሽን ስሚ በቃ ለአንቺ እየተደረገ ያለው ነገር እያንዳንዱ ነገር መቆም አለበት። ሲጀመር ትክክል አይደለም። በቃ እሱን እንድትደግፊ ነው የመጣሁት እዚህ ጋር እና ባለፈውን ቪዲዮ ሰርቼ ምንም መተውኝ ተነፋርቀው ምናምን ነው የሄዱት። ምንም በቃ እንደዚህ አይነት ነገር ለአንቺ አይገባሽም። አይገባሽም። ሲጀመር አንቺ ማን ስለሆንሽ ነው ያንን ሁሉ ነገር ለአንቺ የሚያደርጉት? ማን እኮ አንቺም በደንብ ነው ማቅሽ። እኔ በደንብ ነው ማቅሽ ሰው አሁን ላይ ቪዲዮ የሚለቀቀውን ምናምን እያየ ዝም ብሎ አዝኖ ይሄ የሚያደርገውን ነገር ተዩ። እሱ እሱን ተዩ። ምንም አላረግሽኝም፣ ምንም አላረግሽኝም። ግን እዚህ ጋር እየሰራችሁት ያለው ነገር ልክ አይደለም። ምንም ትርኪ ምርኪ እንትን እያላችሁ ቪዲዮ እየሰራችሁ ከሰው ብር እየለቃቀማችሁ ምን ማለት ነው? እና አሁን ላይ ለአንቺ እየተደረገ ያለው ነገር እያንዳንዱ ነገር መቆም አለበት እያልኩ ነው። በቃ መቆም አለብት። አውቃለሁ፣ ሰኑ አውቃለሁ፣ ቤተሰቦችሽ እንደታሰሩ በዛ ምክንያትም ገንዘብ እየሰበሰቡ እንደሆነ በደንብ ነው የማውቀው። ግን ደግሞ ልክ አይደለም። ይሄ ሁሉ ነገር ለአንቺ መደረግ የለበትም። አንቺ ማን ስለሆንሽ ነው ለአንቺ ይሄ ሁሉ ነገር የሚደረገው? እኔ እያንዳንዷን ነገር ስለአንቺ አጣርቼ ስለመጣሁ ነው እዚህ ጋ ቆሜ እያወራ ያለሁት፣ በሞራል ማለት ነው። አሁን ሰው የሚያየው በቃ አሁን የሚነቀቀውን ቪዲዮ እናንተ ስታለቃቅሱ፣ አንዴ አፈቀርኳት፣ አንዴ አበድኩላት ምናምን ማን ስለሆንሽ ነው ሲጀመር? ስለወዱ ነን እሺ፣ ይወዱሻል እንበል። እና ሁለቱ ሁለቱ ወንድማማቾች ናቸው። አንቺ የሚያፈቅዙልል ወንድ አንቺ ቪዲዮ ልክ አይደለማ። አንዴ የኔ አካል አፈቀርኩሽ ይላል፣ አንዴ ደግሞ ዳጊ እኔ አፍቅሬያት አለው ይላል። ምን ማለት ነው? እሱ ወንድም ዳጊ ወንድም ወንድም አታውቅም አንቺ እኮ ግራ ገባኝ እኮ እና አንዴ ወንድሜ ነው ያለሽ፣ አንዴ ደግሞ ምንድን ነው? የሚለቀቀው ቪዲዮ ላይ ምን እኛ ላይ እየተጫወታችሁ ነው? ህዝቡ ላይ እየተጫወታችሁ ነው። በጣም እየተጫወታችሁ ነው። በጣም ማለት ነው። ደግሞ ይሄ ሁሉ ነገር ለአንቺ አይገባችም። ሲጀ አንቺ ማነሽና ነው? ማነሽና ነው ሲጀመር። ማነሽ አንቺ? እንዴት አይገባም ያለ አንቺ? ነግሬሻለሁ፣ ማንነቴን ነው በደንብ ታውቂኛለሽ። ከዚህ በኋላ በደንብ ታውቂኛለሽ ማን እንደሆንኩ ማለት ነው። እና አሁን ላይም እያሳየሁሽ ነው ማንነቴ እና አሁን የምትሰሩት ነገር ምናምን ልክ ስላልሆነ እኔን ደግፈሽ እነሱም የሚያደርጉት ነገር መቆም አለበት። ለምን ቆማል ርግን ቆይለንቺ ምንም ያጠፋሽው ነገር የለም። ምንም ያጠፋሽው ነገር የለም ሰኑ፣ እኔ የምልሽን ስሚ በቃ ሁሉም ነገር መቆም አለበት። አንቺ ማን ስለሆንሽ ነው። አንቺ በደንብ ታውቂያለሽ አይደል? ማለት ቆይ ማንነትሽን በደንብ ታውቂያለሽ። እኔ አውቃለሁ የምታደርጉትን ነገር ምንም ሕዝቡን የምታታልሉት ነገር ዝም ብላችሁ አንድ ቪዲዮ እየለቀቃችሁ ሰው የምታስለቅሱት፣ አንዴ እሱ ጋር አንዴ እዚህ እያልሽ አንቺ ዝም ብለሽ የምትንዘላዛይ ነገር አውቃለሁ። ሲጀመር ስጀመር ዘልዛላ ነሽ አንቺ። በጣም ተንዘላዘልሽ፣ በጣም ማለት ነው ተንዘላዘለሻል። ይሄ ሁሉ ነገር ደግሞ አይገባሽም አንቺ፣ አይገባም ይሄ ሁሉ ነገር አይገባሽም። ምክንያቱም አንቺ ተራ ነሽ። ምንም ለአንቺ፣ ምንም በቃ፣ እኔ እንጃ። እኔ የምለውን ነገር መስማት አለብሽ ስኑ። እኔን መደገፍ አለብሽ። መቆም አለበት፣ ማስቆም አለብሽ። ያንን ሁሉ ነገር ማስቆም አለብሽ ስኑ። ታውቂያለሽ፣ እያንዳንዱን ነገር ታውቂያለሽ፣ ሁሉንም ነገር ታውቂያለሽ። ደግሞ ሁሉንም ነገር ማለት ነው። ዝም ብለሽ ነው እዚህ ጋር የምትቅለሰልሽው እኔ አጠገብም በሆነ ምን እንዲና ሰው ጋርም እንደዚህ ከአሜ ዝም ብለሽ አትቅለስለሽ፣ እውነተኛ ማንነትሽን በደንብ አውቀዋል። በደንብ ማለት ነው አንቺቶ። አዎ አንቺ ተራ ሰው ነሽ ሲጀምር ተራ ሰው ነሽ ሲጀመር ማለት ነው። ሰው ሊቆሽ ነው ወይስ ማሪ ራሴ ነኝ የመጣሁት። ግን ደግሞ ነገርኩሽ በቃ፣ ሁሉንም ነገር ከኔ ጋር ተባብረሽ ማስቆም አለብሽ። ይሄ ሁሉ ነገር ለአንቺ አይገባም እና ታስቆም ያለሽ ምንም። ይሄ 400 ሺህ ነው መቼም አይሞላም። ንገርሽ መቼም ነው የማይሞላው አንድ ሺ እና ሁለት ሺ አንድ ሺ አምስት መቶ ምንም መቼም አይሞላም። ምንም ነገር መቼም ነው ማይሞላልሽ፣ አይሞላልሽም፣ እንገርሽ መቼም አይሞላልሽም። በጣም ብዙ ብር ነው። አይ ምን አትቅለስለሽ፣ አታልቅሽ፣ አትቅለስለሽ። ነግሬሻለሁ፣ እኔ ጋ እኔ ጋ እንደዚህ አይነት ነገር አይሰራም። እንደዚህ አይነት ማስመሰል እኔ ጋ አይሰራም። አታስመስኝ፣ ያጠገ በጣም እያስመሰልሽ ነው። በጣም አስመሳኝ ነሽ። በጣም ስታለቅሽ ማለት ነው። እንድመታሽ እየገፋፋሽኝ ነው እንድመታሽ እየገፋፋሽኝ ነው። በጣም እያስመሰልሽ ነው። ስነው ሥርዓት ያዝሽ አርፈሽ። እኔ የምልሽን ነገር ተቀበይ። ማን ስለው አልተቀበይም? እኔ ነኝ ያዘዝኩሽ። በፍጹም አይደረግም፣ እንደዚህ ዓይነት ነገር ላንቺ በቃ መቆም አለበት። ሰምተሽኛል? ሁሉም ነገር መቆም አለበት። ሁሉም ነገር እኔ የምለውን ነገር መቀበል አለብሽ። አልቀበልም፣ አልቀበልም። ወደድሽ ሳይሆን ተገደሽ ትቀበያለሽ። አስመሳይ፣ እያስመሰልሽ ነው። ሕዝቡን በእንባ ለማታለል ነው እንደዚህ እያለቀልሽ። አስመሳይ ነሽ በጣም ማለት ነው። አስመሳይ አይደለም እሱ እያንዳንዱን ነገር አውቃለሁ። ሕዝቡን እያታለላችሁ ነው። አንቺ ማነሽ? ነኝ። ለምን ሕዝቡን እያታለላችሁ ነው? እምቢ ካላችሁ ደግሞ በህግ ደረጃ እመጣለሁ እኔ ለእኔ ካልተመለሳችሁ ማለት ነው መመለስ አለባችሁ። ይሄ ሁሉ ነገር መቆም አለበት። አንቺ አንድ ተራ የቤት ሰራተኛ ነሽ፣ ትሰሚኛለሽ? ተራ ማንም አይደለሽ። አንቺ እንደዛ ሆነ አንቺ አታውቅም ማለት ነው። አይነን በደምብ ነው ማያውቅሽ። በደምብ ህዝቡ ነው ማያውቃችሁ እናንተ። ህዝቡ ነው አንቺን ማያውቅሽ። እሺ ህዝቡ ነው ማያውቅሽ። አንቺ ይሄን ሁሉ እንባ አላምንሽም እንደ ህዝቡ ምናምን ህዝቡን እንደምታታልሉት እኔን አታታልኝም እሺ እኔን ዳናን አታታልኝ እያታለልሽኝ ነው እያታለልሽኝ ነው ትሰምኛለሽ አይፈቱም ቤተሰቦችሽ መቼም አይፈቱም አስር ዓመት ሀያ ዓመት ነው ገና የሚታስ ይበሰብሷታል እዛ እስር ቤት ነው የሚበሰብሱት ገና አንቺ እንዴት እንደዚህ ቤተሰቦች ታወራለች ምንም አትቅለስለሽ እኔ ጋ ትሰሚኛለሽ እኔ ጋ አታስመስይ አታስመስይ ሰኑ አታስመስይ እኔ ጋ አውሪኝ ቆመሽ አውሪኝ ጋ አታስመሲኝም። ምንም መቀመጥ፣ ቆመሽ አውሪኝ። ተነሽ ተነሽ፣ ቆመሽ አውሪኝ። ትሰምኛለሽ፣ ይሄ ሁሉ ነገር ለአንቺ አይገባሽም። አንቺ ማን ስለሆንሽ ነው? ማን ስለሆንሽ ነው ይሄ ሁሉ ነገር ለአንቺ የሚደረገው? አታስመሲ። እኔን እንደ ህዝቡ አታታልኝም። ህዝቡን እያታለላችሁ ነው፣ እያታለላችሁ ነው፣ ስኑ፣ እያታለላችሁ ነው። አይደለም አይደለም፣ ተሳስተሻል ሰኑ አሁን በስርዓት ተነስተሽ እኔን አውርኝ። ይሄ ንቀት ነው ንቀት ነው ይሄ እንደዚህ መሆን። ሰሚኛለሽ፣ በስነ ስርዓት ተነስተሽ አውሪኝ፣ በስነ ስርዓት አውሪኝ ተነስተሽ። ገና ሀያ ዓመት ሰላሳ ዓመት ይታሰራሉ፣ ይበሰብሷታል። ቤተሰቦች መቼም ነው የማይፈቱት። እሺ መቼም፣ በጣም አስመሳይ ነሽ፣ ካሰብኩሽም በላይ በጣም አስመሳይ፣ ካየሁሽም በላይ በጣም አስመሳይ ነሽ። ሰኑ እኔ ከሰማሁትም በላይ ነው ያየሁሽ። በጣም ብዙ ነገር ሰምቻለሁ። በጣም ብዙ ነገር አይቻልም። ምንም በጣም ሁ እያስመሰልሽ ነው፣ እያስመሰልሽ ነው። ሲጀመር ማነሽ? ማነሽ? ማነሽ?

ሩም አይሰበሰብም ለአንቺ እንደዚህ የሚነፋረቁትን ነገር ይቀራል። ማን ስሎች ነው ደግሞ ለአንቺ ድየት ነው? በጥፊ ነው የመቱኝ፣ ትሰሚኛለሽ ደብድበውኝ ነው የሄዱት፣ ባለፉ ደብድበውኝ። ህዝቡ በአንቺ ምክንያት እኔን እየሰደበኝ ነው፣ እያንቋሸሸኝ ነው። ይሄ ሁሉ ይሄን ሁሉ ነገር የማደርገው ትሰሚኛለሽ፣ ለህዝቡ ብዬ ነው። ምር ግን ማለት ቤተሰቦችሽ ታስረዋል፣ ታስረዋል። መቼም ነው ማይፈቱት፣ መቼም ትሰሚኛለች መቼም ነው የማይፈቱት፣ መቼም አይፈቱልሽም። እሺ ብሩ ደግሞ መቼም ነው የማይሞላልሽ፣ መቼም ማለት ነው መቼም አይሞላም። ስለዚህ ተስፋ ቁረጪ፣ ተስፋ ቁረጪ። ማንም ማንም ማንም አንቺን ሚረዳ የለም፣ ማንም ማለት አይሞላልሽም። ትሰሚኛለሽ፣ መቼም ነው የማይሞላው። ስለዚህ አርፍሽ ብትቀመጪ ይሻላል፣ አርፍሽ ብትቀመጪ ይሻላል። ምን አልቀመጥም? ታለ እኛ ባንቺ ትዕዛዝ ነው ወይስ ባንቺ ሀሳብ? እኔ ምን ልሽ? እያንዳንዱን ነገር ትሰሚኛለሽ፣ ትሰሚኛለሽ፣ በደንብ ስሚኝ። ትተገብሪዋለሽም ደግሞ፣ እንዲህ እንደዋዛ አይደለም። እዚህ ቤት ድረስ አንቺ ጋር መጥቼ የምለፈልፈው ጊዜንም አባከንኩ፣ እዚህ ካንቺ ጋር ሲጫጫ። ትሰሚኛለሽ እኔ በደንብ ትሰሚኛለሽ፣ በደንብ ታደርጊዋለሽ። አስመሳይ መሆንሽንም ለህዝቡ በደንብ ትናገሪልሽ። አስመሳይ ነሽ፣ አስመሳይ ነሽ፣ በጣም አስመሳይ ነሽ። ምንም አልተሳሳትኩም። ምንም ያየውትና የሰማዎት ነገር ነው። እሺ መቼም ደግሞ ብሮ መቼም አይሞላልሽም። ይበሰብሷታል አንቺንም ወደዛ ከትሻለው ከፈለግሽ እዛው ትጨመር ያለሽ ባንቺ እኔ ባንቺ እኮ እኔ ልዳና ባንቺ መቼም ነው ማልቀ ነው እኔ ልዳና ባንቺ ልቀና በአንድ ተራ የቤት ሰራተኛ ነው። ሲጀመር ነው ይጀምር። አንወዳደርም፣ እኔ እና አንቺ አንወዳደርም። እሺ፣ በምንም ነው የማንወዳደረው። ስለዚህ ያልኩሽን ነገር፣ እያንዳንዱን ነገር ትሰሚኛለሽ፣ ትተገብሪያለሽ። እንገናኛለን፣ ካላደረግሽ ደግሞ እንገናኛለን። እኔ እና አንቺ እንገናኛለን፣ እሺ። እና ያለን እኔ የምለውን ነገር የማትተገብሪ ከሆነ ማለት ነው